በኢትዮጵያ ምድር አሉ ተብሎ የማይገመቱ አስደናቂ ማህበረሰቦች ላሳያችሁ ነው። ውሉ ደደደክ ይባላሉ። እድሜያቸው ረጅም ነው። ምንም ዓይነት የጤና ክል የማይገጥማቸውም፣ አኗኗራቸው መላካዊ የሆነ አኗኗር እንደ ብሔረ ሕያዋንና ብሔረ ብፁዓን ያሉ እጅግን በእግዚአብሔር የተባረኩ ሰዎች በኢትዮጵያ ምድር አሉ ብላችሁ ልታምኑ ላስችሉ ትችላላችሁ። በአይኖች ያየዋቸው በጆሮች የሰማዋቸው እጅግ አስደናቂ የሆኑ እኒህ ማህበረሰቦች ማንነት ግን ላስጎበኛችሁ ነው። ስብዕናቸው እጅግ ማራኪ ነው። ራሳቸውን ሰውረው ከዓለም ርቀው በምስጢራዊው ሰሜን አምባ የሚኖሩት ነገዳ ቆባውያን ላስጎበኛችሁ ነው። እጅግ የረቀቀ እውቀታቸው እግዚአብሔር በረከትና ጸጋ የመላ ማንነታቸውና ምንም ዘመናዊና ዓለማዊ ነገር ያልገባባቸው ህይወታቸውን ምን እንደሚመስል አስመለክታችኋለሁ። እግዚአብሔር ፈቅዶ ወደ እነዚህ ማኅበረሰብ ተጉዣለሁ። ታሪካቸው ሁለት ሺህና ሦስት ሺህ ዓመታትን ቀደም ብሎ ከአፋር አካባቢ የሚመዘዝ የዘር ሐረጋቸውም ከዛው ማኅበረሰብ የሚወጡ ነገድ እስራኤላውያን ከአሥራ ሁለቱ የነገድ እስራኤላውያን አንዱ የያዕቆብ ዘር ከሆኑት እጅግ በእግዚአብሔር የተከበሩ ሰዎች ምድራችን ካሉ ቦታዎች እጅግ ረቂቅና ሚስጥራዊ የሆኑ የሚገርማችሁ ጂፒኤስ እና የአየር በረራዎች በዚህ ማለፍ የማይቻላቸው ምድራችን ላይ የጠፉ የተሰወሩ የብራና ላይ ሚስጥራዊና ሚስጥራዊ ጥበባትን የያዙ መጻሕፍት መገኛ በአናብርት በአናብስት የሚጠበቅ ትልቅ ቦታ ተጉዣለሁ። ተመራማሪ ነኝ፣ ፈላጊ ነኝ፣ አሳሽ ነኝ፣ ቧጣጭ ነኝ፣ ተጓዥ ነኝ። የተሰወረን ለመግለጥ የተሸሸገን ይፋ ለማድረግ ከአባቶቼ በማገኘው ምክረ ሐሳብ ተጠልዬ በመግለጥ በማሰስ በመፈለግ በመመራመር ለአድማጅ ለተከታይ በሚመጥ መልኩ ይዤ ቀርባሉ። ይህንን ለማድረግ ያልገባሁበት ዋሻ ያላሰስኩት ቦታ ያልወጣሁ ያልወረድኩበት ጥንታዊ ቦታም የለም። እጅግ ረቂቅና ሚስጥራዊ የሆኑ ቦታዎችን ተመልክቻለሁ። በድንገት የስልኬ ባትሪ ከ79% ኃይሉን ምን እንዴት በምን እንደሆነ ባላወቅኩት ወደ 0% የቀየረው መግነጢሳዊ ቦታ ድንገት ስልኬን አውጥቼ ፎቶውን ለማንሳት ስሞክር አንዳች መግነጢሳዊ አይል ከጄ ስልኬን ጥሎታል። ከዛም ስልኬ ከጄ ወድቆ ወደ ገደል የገባበት ታምር እነግራችኋለሁ ከዛም ባሻገር ከተዘጋው ቤተ መቅደስ የሰማሁትን የመላእክት ዜማ፣ አልፎም ድንገት ከተዘጋው ቤተ መቅደስ በመውጣት ያስደነግጡኝን አረጋዊ አባት ማንነትም አጫውታችኋለሁ። መጽሐፈ ሕይወት ፍለጋ the book of life ወይም ደግሞ አንቀጽ ስለተባለው ይህ ዓለም ስለሚያስሰው ድንቅና ታምራዊ መጽሐፍ ፍለጋዬ ያገኘሁትን ነገር ላበስራችሁም ወድጃለሁም፣ የደረስኩበትን ውጣ ውረድ የሚያስደንቀው ልብ አንጠልጣይ ታሪኬን ሕይወቴን እስከ ማሳጣት የደረሱ በርካታ አጋጣሚዎች፣ ለማመን የሚከብዱ ግኝቶችና ታምር የሚያስፈሉ ፍለጋዎችን፣ ሕይወቴን አደጋ ላይ የጣሉ እኔን ታምራት እጅግ ማራኪ ፕሮግራሞችን ይዤላችሁ እቀርባለሁ። ይሄኛው የዩቲዩብ ቻናል በተለያዩ ምክንያቶች ተደራሽነቱን ስላጣም፣ እንዲሁም ተደራሽ እንዳይሆን አንዳንድ እንዲህ አይነት ፕሮግራሞች እንዲሰሩ የማይፈልጉ ሰዎች ሪፖርት በማድረግ ተደራሽነቱን ቀንሰውታል። ስለሆነም እዚህ የፈለገ ጥበባት አንድ ላይ ችግሮችን ፈተን መፍትሄ እስክናመጣ ድረስ ይህንን ፕሮግራሜን በፈለገ ጥበባት ሁለት ላይ ጭኝላችኋለሁ። ከዲስክሪፕሽን ቦክስ ላይ ሊንኩን አስቀምጫለሁ። ይህንን አስደናቂ እጅግም ለማመን የሚከብዱን የህይወት ገጠመኝን ገብታችሁ ባስቀመጥኩላችሁ ሊንክ የትመለከቱት ዘንድ ጠይቃለሁ። ላይክና ሳብስክራይብ ሸር እያደረጋችሁ ፈለገ ጥበባት ሁለትን ለብዙሃኑ አድርሱም። ከላይ የጠቀስኩላችሁን እኒህን ሐሳቦች በዚህ በማስቀምጥላችሁ ፈለገ ጥበባት ሁለት ዩቲዩብ ላይ ገብታችሁ ተመልክቷችሁ፣ ግሩም ድንቅ የእግዚአብሔር አሰራርና ታምራት የሚታይበት እጅግም የሚገርምና የሚያስደንቅ እውነት የሚገልጥበትም ጊዜና ዘመን እየመጣ ነው። ለሰዎች በማጋራት ቤተሰብ ኃላፊነታችሁን ተወጡ እያልኩኝ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ላለሁኝ በዲስክሪፕሽን ቦክስ ላይ የሁለተኛውን የፈለገ ጥበባት ቻናሌን ሊንክ አስቀምጥ ጨላችኋለሁ። ሳብስክራይብ እያደረጋችሁ እየገባችሁ ተመልከቱ። ለሰዎችን በድጋሚ እንድታጋሩ ጠይቃለሁ።